ኤደንማ ጥሩ ሰውና መልካም ልብ ስላላት ነው ይቅርታ ያደረገችልሽ። ህይወቴን እንዳበላሸችው ህይወተን አበላሸዋለሁ። ካሌብዬ የኔ ቡቡ እኮ ነበር፣ ምልጥ ምንም እዚያ የለም። የመጀመሪያ እኮ ነው ስንት ነገር አሳልፈን እባክህ ካሌብ፣ አንተ እኮ ልጅነት የመጀመሪያ፣ ልቀቅኝ፣ ትንኪኝ እንድትነቅኝ አልፈልግም። አንቺ ቆይ፣ ምን ክፉ ሴት ነሽ? ምን መጥፎ ሴት ነሽ? ሰይጣን እኮ በአንቺ ይቀናል። ልጁ የማን ነው? የማን ልጅ ስታሳቅፊ ነው ይኖርሽው? ካሌብ፣ ልጁ የኔም ያንተም አይደለም። በቃ የቴ ልጅ ነው። የመጀመሪያ ነው ያልሽው፣ አይደለም? የመጀመሪያሽ፣ የመጨረሻሽ ራሱ እኔ ነው የሚሆነው። አይደለም፣ አንቺ ቤተሰቦችሽ እራሱ በእኔ እጄ ነው የሚያልቁት። ዝም ስትሉ ሁሉም ሰው እንደ ሞኝ ነው የሚቆጥሯቸው። እኔ ደግሞ ሞኝ አይደለሁም። የእጄን ያገኙት፣ ምክንያቱም እሷን መስማት ነበረ። ሰላም፣ እንዴት ናቸው? እኔ ደህና ነኝ አለሁ ይመስገነው። በዚህ ሰዓት ደህና ነኝ ማለት አልችልም፣ ምክንያቱም ራሴን እየዋሻሁ ና እናንተን መዋሸት አልፈልግም። ያለሁበት ሁኔታ በፍጹም ደህና አይደለሁም። ብቻ በአጠቃላይ ጥሩ ሁኔታ ላይ አይደለም ያለሁት ነገሮች ለማስተካከል በሞከርኩ ቁጥር የተሻለ ነገር ለመፍጠር በሞከርኩ ቁጥር በዛው ልክ ህይወቴ እየተበላሸ ነው። ሰውን ለምን አመንኩ፣ ሰውን ለምን ቀረብኩ ብዬ ራሴን በጣም እየወቀስኩት ነው። ምክንያቱም ሰሞኑ የተፈጠሩት ነገሮች ከናንተ የተደበቁ ነገር አይደለም፣ የምታዩት ነገር ነው። እኔ ሰውን ለማስደሰት በሞከርኩ ቁጥር፣ ለሰው ልጅ በተጨነኩ ቁጥር በዛው ልክ ህይወቴ እየተጎዳ ነው። በአጠቃላይ ጥሩ ሁኔታ ላይ አይደለም ያለሁት። እንደዚህ ብዬ የምነግራችሁ እንድታዝኑልኝ ወይ የሆነ ነገር እንድትሉኝ አይደለም። በቃ የግድ ያለሁበት ሁኔታ መናገር አለብኝ ብዬ ስላሰብኩኝ ነው። ከቤተሰቦቼ ጋር መግባባት አልቻልኩም። ከራሴ ጋር ራሱ መግባባት አልቻልኩም። ስራ መስራት አልቻልኩም። በዚህ ሰዓት እኔ የሚረዳኝ ሰው ማንም የለም አጠገቤ ላይ። ሁሉም የራሱን ፍላጎትና የራሱን ሀሳብ እያሳካ ነው ያለው። ይሄ ደግሞ ከራሴ አልፎ ለሰው እየተጨነኩኝ፣ ለሰው እያሰብኩኝ ራሴን እያጣሁ ነው ለራሴ ምንም የማሰብሰው አይደለሁም። እኔ በቃ ሰውን ስቀርብ ሰውን ወይም ሰው ወደ ህይወቴ ሲመጣ በቃ በአንዴ እማምንና ሁሉ ነገር ውስጥ የማስገባ ሰው ነኝ። ማለት በቃ ሰውን በጣም አምናለሁ። ከምንም በላይ ሰውን አምናለሁ። ሰውን እቀርባለሁ አብዝቶ። ግን ሰው መቅረብ እንደሚጎዳ አሁን እየተረዳው ነው። ማለት ያው ሰሙኑ እንዳለ የተፈጠሩት ነገሮች የምታዩት ነው። ባለፈው የደንጋር ያው ልደቷ ነበር። በልደቷ ቀን የተሻለ ነገር ለመፍጠርና እሷን ለማስደሰት የምችለውን ነገር እያደረግኩኝ ነበር። እሷ ቢያንስ ካለችበት ነገር ካሳለፈችው ነገር ለማስወጣትና ንጋችንን ለማስተካከል የምችለውን ነገር እያደረግኩኝ ነበር። ግን እኔ ሄደን ያደረገችው ነገር በጣም ደስ የማይል ነገር ነው። እኔ አስከፍቻታለሁ፣ አቃለሁ። ደስ የማይል ነገሮች ውስጥ አስገብቻታለሁ፣ ይገባኛል። ግን ይቅርታ ስታደርግልኝ ሙሉ ለሙሉ ነገሮችን ትታና እንደ አዲስ ህይወታችን ለመቀጠል አስባ ያደረገች ነበር የመሰለኝ። በፍጹም እኔ በእውነት አልጠረጠርኩም ነበር፣ ልጠረጠርም አልችልም፣ ምክንያቱም እንደዛ ታደርጋለች ብዬ ስለማላሰብ። እሷ ግን ያው የቀረበችበት ሞቲቭ ደስ የማይል ነው። እኔ አሁንም የምናገረው ለምን እንደዛ አደረገች አለም። ምክንያቱም እኔ ከዛ በላይ እሷን ያስከፍቻታለሁ፣ ከዛ በላይ ከጓደኞቿ ጋር ከቤተሰቧ ጋር ያለውን ነገር ብዙ ነገሮቿ እንዳበላሸው ይገባኛል። እና ለምን እንደዛ አደረገች አለም የእጅህ ያገኙት፣ ምክንያቱም እሷን መስማት ነበረብኝ እሷን ማዳመጥ እንደነበረብኝ ይገባኛል። ቢሆንም ሰው ስትሆኑ ልጅ ምናምን ነገር የሚባለው ነገር ሲመጣ ብዙ ነገሮች ይረብሿቸዋል። የቱ ጋር ሀሳባቸው ማድረግ እንዳለባቸው አታቁም። እና እኔም ከዛ ተነስቺ አቃለ ጎድቻት ግን ኤደን ከዛም በኋላ ይቅር ተስተደርግልኝ እንደዚህ ታደርጋለች ብዬ ምንም አስቢያን ነበረ። ብቻ አሁንም እይሁቅ እስኳት አደለም በአጠቃላይ እኔ በጣም ከፍቶኛል። በጣም ደብሮኛል። በዚህ ሰዓት እኔ የሚረዳኝ ሰው እኮ ማንም የለም። አጠገቤ አይዞህ የሚለኝ ማንም የለም። ምክንያቱ በቃ ብዙ ሰዎች በያብስራ ምክንያት አጥቻለሁ። ብዙ ሰዎች፣ ጓደኞቼ፣ አንዳንዴ ወዳጆች የምላቸው ሰዎች በያብስራ ምክንያት አጥቻለሁ። ልጅ ብላ ስለመጣችብኝ። ግን ዛሬ ተመልሶ እኔ ነው የጎዳኝ። እኔ ነው እያሰቃየኛለሁ። ሁሉ ነገር የረበሸው የኔ ነው። እና ዛሬ እንደዚህ የመጣት ልጨቀጨቃችሁና ዝም ብዬ ወሬ ላወራባቸው አይደለም። በአጠቃላይ ትናንትና ራሱ የተለቀቀው ቪዲዮ አይታችሁታል። በእውነት እኔ ራሴን መቆጣጠር ነው ያቃተኝ። በፍጹም ላስበው አልችልም። እኔ እንደዚህ አይነት ሀሳብ በፍጹም ሊመጣልኝ አይችልም። ያብስራ ከእኔ ጋር ያለ ግንኙነት ለመቀጠል ምናልባት ሌላ ነገር ልታደረግ ትችላለች። ከሄደን ጋር ያለው ነገር ለማቆራረጥ ብዙ ብዙ ነገሮች ልታደርግ ትችላለች። ነገር ግን ልጅ ብላ በህይወቴ እንደዚህ ተጫወትብኛለች ብዬ አስቤ አላቅም። እኔም እነዚህ ሁሉ ክፍተቶች የተፈጠሩት ያኔ ልጅ ብላ ስለመጣችብኝ፣ በልጅ ስለያዘችኝ እንጂ አመኛት አልነበረም። ነገር ግን እንደዚህ ልጅ ብላ ተሸውደኛለች ብዬ ይኸው በእውነት አስቤ አላቅም። እንደዚህ ይህ ስነ ምግባርም አልነበራትም። ምን ይሳቃት፣ እንደዚህ ክፉ ሴት አትመስለኝም ነበር። እንደዚህ አስመሳይ ሴት አትመስለኝም ነበር። እንደዚህ ነው የተንኮል። የሰው ልጅ እንዴት ያስባል? የሰውን ህይወት ለመበጥበጥ ያለበት ሁኔታ ለመረበሽ እኔ አይመጣልኝም። እንደዚህ ነው ተንኮል ብቻ። በአጠቃላይ እኔ አሁንም ማንንም ለወቅስ አይደለም የምወቅሰው፣ ራሴንና ራሴን ብቻ ነው። ምክንያቱም ራሴን ማዳመጥ ነበረብኝ፣ ራሴን መስማት ነበረብኝ፣ አንዳንድ ሰዎች የሚመክሩኝን ማዳመጥ ነበረብኝ። ትላንትና ያወራችሁን ሰምታችኋል። እኔ እንደዛ ስታወራ ራሴን መቆጣጠር አልቻልኩም። በይቅርታ የማይመለሱ ብዙ ልቦች አሉ። እኔ ትላንትና እንደዛ ይቅርታ ስላለችኝ ይቅርታ ላደረግላት አልችልም። ምክንያቱም አንድ ልቤ ሰብረዋለች። ትላንትና ያው እንደምታዩት እንደዛ ውሸቷን ስትናገር ራሴ መቆጣጠር ነው ያቃተኝ፣ ምክንያቱም እንደዚህ ታደርጋለች ብዬ አስቤ ስለማላውቅ። ከዚም ደግሞ አልፎ ኤደን እንደዛ ስትናገር ምን ያህል ጉዳት ውስጥ እንደሆነች ሳስበው በጣም በጣም በጣም በራሴ ያዘኛለሁ። በእውነት በጣም ነው በራሴ ያዘንኩ፣ ምክንያቱም ነግራኛለች፣ አታድርግ ብላኛለች። ብዙ ብዙ ነገሮች ልክ እንዳልሆኑ አስረድታኝ ነበር። እንዲህ በቀላሉ አልፈታትም ህይወት ህይወቴን አበላሽተዋለች። እንዲህ በቀላሉ ይቅርታ ስላለችኝ መተዋት ሰው አይደለሁም። ሴት ስለሆነች እስከ ዛሬ አክብሬያት ብዙ ነገሮች ሳላደርግ ቆይቻለሁ። ህይወቴን እያበላሸችው፣ ብዙ ብዙ ነገሮች እያጠፋች ዝም ብያታለሁ። ምክንያቱም ሴት ነች ብዬ ስላሰብኩኝ። ህይወቴን እንዳበላሸችው፣ ህይወቴን አበላሸዋለሁ። ማንንም አልሰማም። ሴት ነች ብዬ ነው ያከበርኩ። ሴት ነች ብዬ ነው ብዙ ነገር የተውኩት። በቃ ሰውን ስለማከብርና ለሰው ክብር ስለምጨነቅ ነው። ሰው ደግሞ ለእኔ ክብር የማይጨነቅ ከሆነ ለኔ ህይወት፣ ለኔ ሰላም የማይጨነቅ ከሆነ እኔም ለዛ ሰው አላስብለትም። እኔም ህይወቷን አመሰቃቅላለሁ፣ አልፈታትም። ብቻ እኔ ዛሬ መስማት የምፈልገው ለምን እንዳደረገች ለምን በዚህ ልኩ አቅዳና አስባ ህይወቴ ላይ ልፈጠብጠው እንደመጣች ከራሱ አንደበት ልስማና የማደርገውን እንያውቃለሁ። ዝም ስትሉ ሁሉም ሰው እንደ ሞኝ ነው የሚቆጥሯችሁ። እኔ ደግሞ ሞኝ አይደለሁም፣ በጣም ምን ማድረግ እንዳለብኝ አውቃለሁ። ስለዚህ አሁንም ወሬ ያላብዛባችሁ።

ምንድነው? ዛሬም እያለቀሽ አታስመስ ወይ? ምንድነው እያደረግሽ ያለሽ? ለምንድነው ህይወቴን እንደዚህ ልታደርጊ ይፈልግሽው? ካሌብ በቃ ልክ ነህ፣ ሁሉም ነገር ልክ ነህ። እኔ እያለቀሽ ምንም እንድትይ አልፈልግም። ከአንቺ በላይ እያሳለፍኩት ያለው ጊዜ እኔ ነኝ የማውቀው። አሁን እያለቀሽ ምን አህል ባስከፋሽ ነው? ምን አህል ብበድልሽ ነው? ቢያንስ እኔ እና አንቺ እኮ የነበረን ግንኙነት ደስ የሚልና ለሰዎች የሚያስቀና ነበር፣ ግን አንቺ በዚህ ልኩ እኔ እንድታስከፊና ህይወት ልታበላሽ ለምንድነው የፈለግሽው? ምንድነው ያጠፋሁት? እኔ አሁን፣ እኔ እንደዛ ትበይ እንድትይኝ አልፈልግም። ቆይ ምንድነው ሀሳብሽ ወይ ለምንድነው እንደዛ ያደረግሽው? ብቻ ነበረ እኔ ዛሬ እንደዚህ እንሆናለን። እኔ እስከዛሬ ያደረግሽው ነገር አንድ በአንድ ምንድን ነው? ቆይ ከእኔ የምፈልጊው ምንድን ነው ሀሳብሽ? ከሌ ጥፋት ነው ይነ ስሜቴን አታባብሰው እባክህ። እንዲ ጥፋተኛ እኮ ነሽ አዋቃለሁኝ። ግን በቃ እባክህ አንተን ለማግኘት ነው የጣርኩት፣ አንተ ለማግኘት ስለ ሁላ ነገር የከፈልኩት። በቃ ይሄ ነው ይሄ ነው። እኔ ለማግኘት በዚህ መልኩ ለምን እንዲ? እኔ እኮ ህይወቴን እየኖርኩኝ ነበር፣ ህይወቴን እያስተካከልኩ ነበር። አንቺ ግን ውሸት ዋሽተሽ ከእኔ የማልፎ ብዙ ሰዎች እኮ ጉርተሻል። ብቻዬን ነበርኩ የሚመክረኝ ስላጣሁኝ፣ በቃ ውስጥ ያለኝን ነገር ነው እንዳለ ሳደርግ የነበረው። አንቺ ከዚህ በላይ አታስመስሽ። እኔ እና አንቺ እኮ ግቢ እያለን አሪፍ ጊዜ ነበረን አይደል እንዴ? ቢያንስ ለዛ ብለሽ መልካም ነገር ማሰባት ሲም። አንቺ እኮ ህይወቴን ያበላሸሽው፣ ከቤተሰብ ጋር ያለኝ ነገር እኮ ያበላሸሽው። እኔ እኮ ዳግም ቀና ብዬ እንዳልሄድ እኮ እኔ እያደረግሽኝ ያለው ምንድን ነው? ለምንድን ነው እግዚአብሔርን ዛሬ ሊሰማሽ ፈቃደኛ አይደለውም። ምንም ብታረግሽ አል አላዳምጥሽም አልረዳሽም። ምክንያቱም ከአንቺ በላይ እኔ እያሳለፍኩ ያለፍኩ ጊዜ ማንም እየተረዳኝ አይደለም። እንደም በቃ እኔ ቢዘገይም ገብቶኛል። ብዙ ነገር እንደ ታሳልፍ አድርጌአለሁ። ግን ወደ እጅ አይደለም፣ አንተን ለማግኘት ነው፣ ስለምወድህ ነው። መውደድ እንደዚህ አይደለም። መውደድ እንደዚህ አይደለም። ለሚወዱ ሰውኮ ለሱ ደስታ መኖር ነው። አረን ፍቅር በቃ ልክ ነህ። አንቺ ግን ከዛ አልፈሽ ህይወቴን አበላሽተሽዋል። ዳግም ቀና እንዳለን ያደረግሽ። ፍቅር ከመጀመሩ ነው። እንደዚህ ሆኖ ፍቅር ከመጀመሩ ነው። በቀል ሆነው ከነካሊ በቃ ምንም አልተሳሳትኩም። ልክ ነው። እባክህ ይቅርታ አድርግ። እኔ አሁን ይቅርታ ይቅርታ እንድትጠይቀኝ አይደለም እምፈልገው ይቅርታ እንድትጠይቀኝ አይደለም እምፈልገው፣ ያደረግሽው ነገር አንድ በአንድ ይፈልጋለሁ። አሁን ስ ቆይ፣ ድራማሽ አልቋል። ተንኮልሽ አልቋል። ለኔ ሌላ ያሰብሽው ድራማ የለም። ምንም የለም። አንተን ለመጉዳት አይደለም። በቃ አንተን ወደ እኔ ለማረግ ብቻ ነበረ። እባክህ ይቅርታ አድርግ። ከዚህ በላይ ጉዳት አለ? ጎድተሽኝ እኮ ጨረሰሻል። አሁን ሌላ ጉዳት ስለምን አንች አልተጎዳሽም ነው ከሪበ ማጣቴ እራሱ የተጎዳሁት ጉዳት ነኝ የማውቀው አሁን የአንቺን ችግሮች የመስማት ፍላጎት የለኝም ማን ነው ቆይ እንደዚህ እንድታደርግ ያደረገሽ ማን ነው እንደዚህ ጨከኝነት እንድትሆኚ አስመሳይ እንድትሆኚ ያደረገሽ ማን ነው ከጎንሽ ያለው ማንም የለም በቃ የሁሉም ነገር አደረኩት እኔ ነኝ ማንም የለም የዚህ ችግር ፈጣሪው እኔ ነኝ እባክህ ይቅርታ አድርግልኝ እኔ አሁን ይቅርታ እንድትጠይቂኝ አልፈልግም ልጁ የማን ነው የማን ልጅ ስታሳቅፊ ነው የኖርሽው ል ልጁ የኔም ያንተም አይደለም። በቃ የእህቴ ልጅ ነው። እሷም አታውቅም። አንተን ለማግኘት የተጠቀምኩት ዘዴ ነው። ጭራሽ የሌላ ሰው ልጅ አምጥተሽ ነው ልጅ ነው ያልሽኝ ማለት ነው አንቺ። ቆይ ምን ዐይነት ክፉ ሴት ነሽ? ምን ዐይነት መጥፎ ሴት ነሽ? ሰይጣን እኮ በአንቺ ይቀናል። ቆይ አንቺ ከመጀመሮ እንደዚህ እኔ እኮ ለአንቺ እማ ላደርገው ነገር አልነበረም። ለአንቺ መሆን እስካለብኝ ልክ እኮ እኝልሻለሁ፣ በምችለው መልኩ እኮ ተንከባክብሻለሁ። በነበረን እኮ ግንኙነት አንቺን ለማስደሰት እማላደርገው ነገር አልነበረም። አንቺ ግን በዚህ ልኩ ተቀይረሽ ለምንድን ነው እኔን መጉዳት ያሰብሽው? ልክ ነህ፣ በቃ አጥፋተኝነቴን አታበስብኝ፣ እባክህን ዝም ብለህ ብቻ ይቅርታ አርግልኝ። እንዲህ ዝም ብዬ ይቅርታ አርግልሻለሁ? ይቅርታ እንደትኛ አይደለም። ምክንያትሽን ብቻ ንገሪኝ። እኔ እኮ ላንቺ ጥሩ ሰው ነበርኩ። አንተን ለማግኘት ብቻ ነበርኩኝ። ምን ምክንያት ይኖረኛል? ይሄ ምክንያት ሊሆን አይችልም። አንድ ሰው እኮ ስታፈቅሪ ለሱ ደስታ እኮ ነው የምትኖሪው። በቃ እሱ እሱ አልታየኝም። ቆይ እኔ አሁን አንቺ መረዳት የምችልበት ሁኔታ ላይ አይደለም። ይቅርታ አድርግልኝ። ኤደንማ ጥሩ ሰው እና መልካም ልብ ስላላት ነው ይቅርታ ያደረገችልሽ። ገባሽ? አንቺ ግን ይቅርታ የሚገባኝ ሰው አይደለሽም። ይኸውልህ እኔ በሰዓቱ በቃ ልትገቡ አየሁኝ፣ ከሌለ ሰው ጋር ህይወት እንደጀመርክ አየሁኝ። የቀናት መንፈስ ነው በቃ እዚህ ጋር እንድደርስ ያደረገኝ። እባክህ ካሌብ፣ እባክህ እንዲሁም አንቺ አሳማኝ ምክንያት ያለሽ መስሎኝ ነበር እስካሁን ቆሜ እየሰማሁሽ ያለው። ካሌብ አንተ እኮ የልጅነቴን የመጀመሪያ። ልቀቅኝ፣ አትንኪኝ። እንድትነኪኝ አልፈልግም። እባክህ ይቅርታ አድርግልኝ። በቃ ይቅርታ እንድታረግልኝ ብቻ ነው የምፈልገው። ካሌብዬ፣ የእኔ ቡቡ፣ ቡቡ እኮ ነበር የምልህ። የመጀመሪያዬ እኮ ነው። ስንት ነገር አሳልፈን፣ እባክህን፣ እባክህን ይቅርታ አድርግልኝ። የመጀመሪያዬ ነው ያልሺው አይደለም፣ የመጀመሪያሽ የመጨረሻሽ ራሱ እኔ ነው የሚሆነው። አይደለም፣ አንቺ ቤተሰቦችሽ ራሱ በኔ እጅ ነው የሚያልቁ። ስለዚህ ከአጠገብ ራቂ።